ሰላም ስ እንደምላችኋል! እንኳን ተመልሰን በሰላም ፕዚሽን አልተገናኘን። ዛሬ የምንቀጥለው የኤንድጌም ቴዎሪዎችን እያየን እንገኛለን። ፕሪንሲፕሎችን እና ቼክ ሜት ፓተርኖችን አንድ ላይ ማጥናት ጀምረናል። ዛሬ የምናየው አንዱን በጣም ቤዚክ የሆነ በጣም አስፈላጊ የሆነ ቼስ ትጫወቱ ግዴታ ማወቅ ያለባችሁ ክሪቲካል የሆነ ፓተርን ነው። ላደር ሜት እንለዋለን ይሄ ቼክ ሜት ፓተርን በምንም አይነት የቼስ ሌቭል ላይ ብትሆኑ ማወቅ ያለባችሁ ለእናንተ ማድረሳን ለማድረግ ምንም የማይከብድ ኮምፕሊኬትድ የሆነ ፓተርን የሌለው ብዙ ጥናት የማያስፈልገው ግን ኮንሴፕቱን ወይም ደግሞ ሀሳቡን ከተረዳችሁት ጨዋታችሁ ላይ ትልቅ ትልቅ ለውጥ የምታዩበት የቼክ ሜት ፓተርን ነው። ይሄ ምንም አይነት ጀማሪ ማወቅ ያለበት ነው። እነዚህን ቤዚክ የሆኑ ፓተርኖች፣ ፕሪንሲፕሎች ደግሞ ካጠናም በኋላ በሚቀጥሉት እነዚያን ኢንተርሚዲየት እና አድቫንስ ሊሆኑ ኤንድጌም ኮንሴፕቶችን ደግሞ አንድ ላይ እንመለከታለን ማለት ነው። ላደር ሜት የምንለው የቼክ ሜቲንግ ፓተርን ትርጓሜው፣ ላደር ማለት ቴክኒካሊ መሰላል ማለት ነው። ስለዚህ ቴክኒካሊ የሆነን መሰላል እንደመውጣት ስቴፕ ባይ ስቴፕ እየወጣችሁ ኦፖነንታችሁን ቼክሜት የምታረጉበት ፓተርን ነው። ሶ ይህንን ቦርዱን ኤዲት እናርግና አንድ ሲምፕል የሆነ ኤግዛምፕል ሰጥቻችሁ ከዛ በኋላ ደግሞ የተለያዩ ቬሪሽኖች፣ እንዴት ጥቁር ከዚህ ለማምለት ሊሞክር ይችላል ምን አይነት ፒሶች ናቸው፣ ይህንን እንድታደረጉ የሚረዷችሁ የሚለውን አንድ ላይ እንመለከታለን ማለት ነው። ሶ ቦርዱን ክሊር ላርግና ሌት ሴ አንድ ንጉስ አላችሁ እና ሌት ሴ አንድ ንግስት እና አንድ ሩክ ላስቀምጥ ናው። በዚህ ሁኔታ ጥቁር ሌቴ ንጉስ ብቻ ነው ይቀር። ስለዚህ እናንተ ወይም አንድ ኩዊን እና አንድ ሩክ ከቀራችሁ፣ ወይም ደግሞ ኢንሳም ሰርከምስታንስስ ሁለት ሩክም እንደዚህ ከቀራችሁ ይሄ ኮንሴፕት ይሰራል። ሶ ጀስት ትንሽ ክላሪፋይ ለማድረግ አንዱን ሩክ በኩዊንን ለውጠውና ኮንሴፕቱን ካየነው በኋላ ትንሽ አንዳንድ ቬሬሽኖቹን እና ደግሞ ጥቁር እንዴት ይህንን ኢቬት ለማድረግ እንደሚሞክር የሚለውን ነገር አንድ ላይ እናያለን ማለት ነው። ጨዋታ መጨረሻ ላይ እንዴት ሁለት እንደዚህ አይነት ፒሶች ከቀሯችሁ ይህንን ወደ አናሊሲስ በሉ ሰደው የነጭ ተራ ነው። ይህንን ጥቁር ንጉስ ቼክ ሜት ለማለት የሚጠበቅብን ቀስ በቀስ መሰላሉ መውጣት ነው። የመጀመሪያ የምናደርገው ምንድነው? ቼክ። ሶ እንደምታዩት ከሆነ ይሄ ላደር የምንለው ኮንሴፕት ምንድን ነው? ሁለት ፒሶች አይዘር አንድ ራንክ እንደዚህ ኮንትሮል የሚያደርጉ መሆን አለባቸው፣ ወይም ደግሞ ቨርቲካሊም ፋይሎችን እንደዚህ ኮንትሮል የሚያደርጉ ፒሶች መሆን አለባቸው። ስለዚህ ንግስት እና ሩኮች ይሄ ኬፓቢሊቲ ስላላቸው ይሄ ቼክ ሜት ፓሰርን እነሱ ላይ ይሰራል ማለት ነው። አሁን ይህን ንጉስ ስታዩት ወደ ታች እንዳይሄድ ሄሩክ እንዳለ ነው። አሁን ያለበትም ላይ ንግስት አታክ እያደረገችው ነው። ለዚህ ንጉስ ዲ ኦንሊ ሴፍ ስፔስ ያለው ወደ ላይ እዚህ ራንክ ላይ ከፍ ማለት ነው። ስለዚህ ወይም እዚህ መምጣት አለበት ወይም እዚህ መምጣት አለበት ማለት ነው። ሶ ሌትሴ አንድ ከፍ አለ። ምንድን ነው የምናደርገው? መሰላል መውጣት አንድ ስቴፕ እዚህ ጋር እንመጣለን? እንዳይመለስ እንደምታዩት ከሆነ ንግስቷ ኮንታክት ታደርጋለች። ንጉሱም ያለበት እየተጠቃ ነው። አሁንም ንጉሱ ያለው ሁለቱ ኦፕሽኖች ናቸው መውጣት አለበት። እናንተም አሁን ቀስ በቀስ አንድ ስቴፕ አተ ታይም ልክ መሰላል እንደ መውጣት እንደምታዩት ከሆነ እንደዚህ ቀስ በቀስ እንድየወጣን ለመሄድ ነው። ለዛ ነው ላደር ሜት የምንለው ኮንሴፕት ከዚህ ስትራክቸር ይመነጫል። ስለዚህ አሁንም እንዳይመለስ ከስር ያለውን ኮንትሮል የሚያደርግ አንድ ፒስ አለ። አሁን ያለንበትን ደግሞ ቼክ እያደረገ ያለ ፒስ አለ። አሁንም መውጣት አለበት። አሁንም እኛ አንድ ስቴፕ እንወጣለን። መውጣት አለበት። አሁንም አንድ ስቴፕ እንወጣለን። መውጣት አለበት እና ፋይናሊ እዚህ ፖዚሽን ላይ ሲደርስ ቦርዱ ጥግ እንወስድና ንጉሱን ቼክ ሜት እንለዋለን። እንደምታዩት ከሆነ እንዳይመለስ ሩክ አለን። አሁን ያለንበትም ቺንግስት ፉሊ ኮንትሮል ታደርጋለች። ጨዋታውን ጥቁር ተሸነፈ ማለት ነው። ይሄ ነገር በራንክ ብቻ አይደለም ፋይሎችም ላይ ይሰራል። ለምሳሌ ቦርዱን ድጋሚ ዲት እናደርገው ማጀስት ሲምፕሊ አንዳንድ ኮንሴፕቶች ለማየት ማየት ቢመቸን ሌት ሴይ በእንደዚ አይነት ስትራክቸር እንደ ወስደው ዚህ ከፍ እናደርጋቸው። በዚህን ሰዓት የነጭ ተራ አድርገን ለምሳሌ ብንነሳ ቴክኒካሊ መሰላሉን ግዴታ ወደ ላይ መውጣት የለባቸው። ወደ ጎንም ፋይሎችን ኮንትሮል በማድረግ ይሰራል። የነጭ ሰራ ነው። እዚህ ጋር እንሄዳለን። ይህን ኮንትሮል የምናደረግበት ልካለን። እዚህ ቼክ እያደረግን ነው። ንጉሱ ውስ ያለው ምንድን ነው? እነዚህ ኦፕሽኖች ናቸው። ከፍ ላንድ አንድ ሴፕ እንሄዳለን ከፍ ይላል ያለውን አማራጭ እየዘጋንበት ጥግ ሲዘን ቼክሜት የምንልበት ፓተርን ነው። እንደምታዩት ከሆነ የትም መሄድ አይችልም። አሁንም ያለው አማራጭ እንደዚህ ስኩዌሮች ላይ ነው። ከተወሰነ ሙቮች በኋላ ቼክሜት ማለት እንችላለን ማለት ነው። ስለዚህ በራንኮችም ይሰራል በፋይሎችም ይሰራል። ግን ሁሌ እንድታዩት የሚፈልገው ምንድን ነው የነዚህ የንግስቲቷንና የሩኩን አካሄድ እንድታዩት ነው። ማለትለን እንደዚህ እየዘለልን ነው የምንሄደው እና ፋይናል ቼክ ሜት ነው። ስለዚህ መሰላል ስትራክቸር ስላለው ይሄ መሰላል እንደመውጣት ደረጃ እንደመውጣት ስለሆነ ለዛ ነው ላደር ሜት የሚባለው ማለት ነው። ይህ ስትራክቸር ሶ ጀነራሊ ይህንን ይመስላል ኮንሴፕቱ። ብዙ ጊዜ በእንደዚህ አይነት ሁኔታ ስፔሻሊ ንግስት ካለቻችሁ ሞር ቀላል የሆኑ ቼክሜት ፓተርኖች አሏችሁ። ይሄ ፓተርን ግዴታ ንግስትም አያስፈልጋችሁም። ወደሰስልግባና ሁለት ሩኮች እናርጋቸው እና ሲል በሽያን እዚሁ እናርገው በሩኮችን ይሄ ስቲል ይሰራል ማለት ነው። ስለዚህ እዚህ ጋር የምታዩት ከሆነ ግዴታ ንግስት አያስፈልጋችሁ ሁለት ሩኮችን ይሄን ኮንትሮል ማድረግ ይችላሉ። አንዱ ከአንድ ቢሸፕ ይዛችሁ ይሄ አይሰራም። እዚህም ላይ ጀስት ሲምፕሊ ለምታዩት ከሆነ እየወጣን እንመጣለን እና አንዴንዶፍተደይ በሴም ኮንሴፕት ነው። አይዲያው ምንድን ነው? ወይን ፋይል ወይን ራንክ ኮንትሮል ማድረግ የሚችል ፒስ ያስፈልጋችኋል ። ይህንን ካገኛችሁ ጨዋታውን ላደር ሜትን ተጠቅማችሁ ማሸነፍ ትችላላችሁ ማለት ነው። እዚህ ጋር የተወሰነ አንዳንድ ክላሪፊኬሽን ልስጣችሁ። ብዙ ጊዜ ላደርሜት ሜት የሚያጋጥማችሁ ሞስት ላይክሊ ሁለት ሩቅ ስትይዙ ነው። ባይ ዘ ወይ ይሄንን ቼክሜት ፓተርን ማጥናት ፕራክቲስ ማድረግ ለምትፈልጉ አጌንስት ኮምፒውተር ሊንክ አደርግላችኋለን ከስር የሊቼስ አካውንት ታች ላይ ክሬት የተደረጉ መማሪያ ፓተርኖች የተዘጋጀዋሉ። ስለዚህ ይህንን ንጉስ እዚህ ታገኙት አላችሁ፣ ሁለት ሩክ አሏችሁ እና እንዴት አድርጋችሁ ያንን ንጉስ ወይም ያንን ፒስ ቼክሜት ማድረግ ትችላላችሁ የሚለውን ነገር መመልከት ትችላላችሁ። ይሄ ንጉስ እዚህ ስኩዌር ላይ የሚሆነው ስለዚህ እንዴት አድርጋችሁ ቼክሜት ማድረግ ትችላላችሁ የሚለውን ከኮምፒውተሩ ጋር ከስቶክፊሽ ጋር ፕራክቲስ የምታደረጉበት ሊንክ አለ። ሊቼስ አካውንት አያስፈልጋችሁም፣ ክሬት ብታደርጉ ጥሩ ነው። ገብታችሁ እዛ ላይ ከኮምፒውተሩ ጋር ፕራክቲስ ማድረግ ትችላላችሁ ማለት ነው። ሊንኩን ከስር ዲስክሪፕሽን ስር ታገኙታላችሁ። ቦርዱን አንዴ ሪሴት እናድርገውና እንዴት ጥቁር ከእናንተ ራሱን ዲፌንድ ማድረግ ይችላል የሚለውን ኮንሰፕት እንመልከት። ቦርድ ኤዲተር ላይ ሄድ ልመልሰው ስ ሽ እናባቸው ትችናል የነጭ ተራ ነው የሚሆነው። አናሊሲስ ቦርድ እንመልከት። እንደምታዩት ከሆነ አሁን ጀስት ሲምፕሊ እነዚህ ሩኮች እንደዚህ እያመጣው ቼክሜት ለማለት ሬዲ ነኝ። ስለዚህ ንጉሱ እነዚህን ስኩዌሮች እየተከተለ እስከሄደልኝ ድረስ መጨረሻ ላይ እዚህኛው ስኩዌር ላይ ቼክሜት ማለት አይቀርም። በዚህ ፓተርን ላይ ብዙ ጊዜ ኦፖነንታችሁ ወይም ተጋጣሚያችሁ ዝም ብሎ ይህንን ፓተርን ተከትሎ መጨረሻ ላይ ቼክሜት ለመደረግ ዝግጁ አለ። ብዙ ጊዜ ሩኮች ሄደው ቼክ ስትሏቸው በዚህ ሰዓት በቤስት ኦፕሽን እዚህ መጫወት ሳይሆን ለጥቁር ሞስት ላይክሊ የሚጫወተው እዚህ ስኩዌር ላይ ነው። ለምን እንመልከት። ይመጣል። ኦኬ፣ አሁን መንገድ ዘግቻለሁ። የት ማለፍ መቻል ከሆነ የት ማለፍ አይችልም። ይሄንን እዚያ እመጣለሁ። ድጋሚ መንገድ ዘጋለሁ። እየገፋሁት መጣለሁ ማለት። ይሄ ቼክ እዚህ ጋር፣ ንጉሱ አሁንም ወደ እነዚህ አይሄድም። የሚሄደው ወደዚህ ስኩዌር ለምን? አሁን ላደር ሜቱን አደርጋለሁ። ወይም ደግሞ በዚህ ፓተርን እንቀጥላሉ ካላችሁ ሩክ ሉዝ ታደርጋላችሁ ሩኮች እርስ በርስ ፖሲት መደራረግ አይችሉም በዚህ ፖዚሽን ላይ ኦፍኮርስ ይህንን ከተጫወትን ሩክ ሉዝ ለማድረግ ነው ምንድነው መጫወት ያለብን ሜይቢ ቪዲዮን ፖዝ አድርጋችሁ ያው የተለያዩ ኮንቲኒዌሽኖች አሉ በብዙ መልኩ ጋር ጥቁርን ቼክሜት ማድረግ የምትችሉባቸው ፓተርኖች በደንብ ነው ያሉት ግን ላደር ሜቱን ለመቀጠል ምን መጠቀም አለብን? ምንድን ነው ማድረግ ያለብን በእንደዚህ አይነት ፖዚሽን የሚለው አንድ ላይ እንመለከታለን። ግን ቪዲዮን ፖዝ አድርጋችሁ ማየት ከቻላችሁ ጥሩ ኤክሰርሳይዝ ነው ብዬ አስባለሁ። ስለዚህ ቪዲዮን ፖዝ ማድረግ ለማግኘት ሞክሩ። ላደር ሜቱን ለመቀጠል ምን ብትጫወቱ ጥሩ? ከተመለስን ሲምፕሊ በዚህ ሰዓት እናንተ ማድረግ የሚጠበቅባችሁ ንጉሱን ዋን ወር አናዘር ወይም ወደዚህ ወይም ወደዚህ ጥግ ማስያዝ ነው ፕራዮሪቲያችሁ መሆን ያለበት። ንጉሱ ወደ መሃል ራሱን እያሰፋ እንዲመጣ መፍቀድ የለባችሁ። ለምሳሌ በዚህ ሰዓት ይህንን ብጫወት ጀስት ሲምፕሊ ይሄንን ንጉስ እዚሁ ማለት እየተመላለሰ ሊያስቸግር ይችላል። ምንም እዚህ ጋር ካውንተር አታክ ነው እየተደረኩ እየተደረግ ያለች፣ እዚህ ጋር ሂጅ ቼክ ማድረግ አልችልም። ለምን ንጉሱ እዚህ ጋር ካፕቸር ማድረግ ስለ ሚችል ማለት ነው። እዚህ ጋር እንመለስ እና በቤስት ኦፕሽን ሲምፕሊ፣ በእንደዚህ አይነት ሁኔታ ሩኮቻችሁን ወደ አንድ ጥግ መልሷቸው። እንደምታዩት ከሆነ ይሄ ንጉስ ወደ እነዚህ ማለፍ አይችልም። ይሄ ኮንትሮል ነው። ወደ ሩካቸውን እየተጠጋዳያጣት ሩካችሁን አሁንም ወደ አንዱ ጥግ አርቃት ሰሩት። ወደዚህ ለመምጣት ሊሞክር ይችላል። ችግር የለም እያረጋት አሁን እዚህ እስኪመጣ ድረስ፣ አሁን ላደሩ ወደ ላይ ያደረገ ማለት ነው። እንደምታዩት ከሆነ ከስር ከቶፍ እያደረግን ነው፣ አታክ እያደረግን ነው። እሺ አሁንም አታክ እያደረግ ይመጣል፣ ከቶፍ ያደረገዋል። አሁንም እዚህ ጋር ይመጣል። አሁንስ እዚህ የምጫወት ከሆነ ሩክ ሉዝ አደርጋለሁ። ስለዚህ ሁሌ የእናንተ ሜት ሁሌ የምትሄዱበት ስኩዌር በንጉስ እየተጠቃ ከሆነ የሚጠበቅባችሁ ይህን ሩክ ማራቅ ወደ አንዱ ጥግቶ ስታላችሁ፣ ንጉሱ ብዙ ሙቪ ይፈልጋል እዚህ ለመድረስ። ስለዚህ ሞስት ላይክሊ ለምሳሌ እዚህ ጋር ይህን ሩክ አታክ ለማድረግ ነው የሚሞክረው እዚህ ጋር ቼክሜት እላለሁኝ ካላችሁ፣ ኦፍ ኮርስ ዚስ ኢዝ አ ሚስቴክ። ለምን ንጉሱ ሄድ ካፕቸር አድርጎ መከተል ስለሚችል። ሶ አሁንም ሲምፕሊ ጀስት ሮኩን ምንም ማረግ አይችልም። ዲ ኦንሊ ሙቭ ያለው ያው ከሁለት ስኩዌሮች ውጪ መንቀሳቀስ አይችልም። እየቀረበ መጣ። አልወጣም ይሄ ፋይናሊ ቼክሜት ይሆናል። ስለዚህ ማምለጫ የለውም። ጥግ ላይ አስራችሁ ንጉሱን ቼክሜት ትሉታላችሁ ማለት ነው የ እንደዚህ አይነት ፓተርኖች ላይ አንድ ሁሌ እንድታስተውሉ የምፈልገው ምንድን ነው እነዚህ ሩኮች ብዙ ጊዜ ሰው እንደዚህ ከኋላ አንድ ንይ አንድ ራንክ ላይ ወይም አንድ ፋይል ላይ ካደረጋችሁት ይሄ ቼክ ሜት ፓተርን አይሰራም። አይደለም ለምሳሌ ዝጋር ቼክ ምንም ላደር ሜት ለማድረግ እነዚህ ሩኮች አንድ አይነት ፋይል ላይ ወይም አንድ አይነት ራንክ ላይ ከሆኑ አታኩ አይሰራም። ለምን ሲምፕሊ ቼክ ትላላችሁ እየራቀ ይመጣል አታክ የምታረጉ ከሆነ ሁሌ በአታኪንግ ፒሶቻችሁ መሀል ሴፍ ስፔስ ወይም ደግሞ ሴፍ ራንክ ወይም ሴፍ ፋይል ሚወስድ ለሚችል ራሱን እየመላለሰ ሊያስቸግራችሁ ይችላል ማለት ስለዚህ በእንደዚህ አይነት ሁኔታ ላደርሜት ማድረግ አትችሉም ሁሌ ላደርሜትን ለመጠቀም እነዚህ ሩኮች የሚቆጣጠሯቸው ወይም ደግሞ የሚንቀሳቀሱባቸው ነፃ የሆኑ ፋይሎች ወይም ደግሞ ነፃ የሆኑ ራንኮች ለእያንዳንዱ ዶክመንት ኩን መፍጠር አለባችሁ። አሁን በዚህ ሰዓት ሌት የሆነ ቦታ ሄዳለው ቤት አሁን ቼክሜቱ ሊሰራ ይችላል ማለት ነው። ከምታዩት ከሆነ አሁን ኦልሬዲ ሁለቱም ነፃ ነው። ከፊታቸው ብሎክ የሚያደርጋቸው የሚከልላቸው ምንም አይነት ፒስ አይኖርም ማለት ነው። ሌላ ሶስተኛ ነገር እዚህ ጋር ቦርድ ኤዲተር መልሰን እንጥራ። እነዚህም ህጎች እንመልሳቸው። ና ቴ ጥቁረን ሲራርገው እና ሌቴ አንድ ኮን አለውን በል የነጭ ተራን አድርገው እና ወደ አናሊሲሱ እንመለስ። ነው በእንደዚህ አይነት ሁኔታ አናዘር ባክራንክ፣ አናዘር ላደር ሜት የማይሰራበት አንደኛው ምክንያት የሚሆኑ ምንድን ነው? ንጉሱ አንዳንዴ ከላደር ሜት ራሱን የሚጠብቅበት ኦፕሽኖች ሊኖሩ ይችላሉ። ለምሳሌ እዚህ ጋር ቼክ አለው፣ ሌት እየተመለሰ ነው። ቼክ አለው፣ እየተመለሰ ነው። ቼክ አለው፣ እየተመለሰ ነው። አሁን ላደር ሜቱ አይሰራም። እዚህ ፖዚሽን ላይ ሲመጣ ሲምፕሊ ይሄ ፖን ብሎክ እያደረገ ስለሆነ ቼኮን፣ ይሄ ንጉስ ፖን ሊሆን ይችላል ሌላ ፒስ ሊሆን ይችላል ራሱን መከለል የሚችልበት አቅም ሊኖር ይችላል ማለት ነው። ስለዚህ እዚህ ጋር ሲምፕሊ እዚህ ጋር መቶ ካውንተር አታክ ያደርጋል። ይሄ አይሰራም። ለምን? አሁንም እዚህ ጋር እሱን የሚከልለው ፒስ ስላለ ማምለጥ ይችላል ኢንድ ኦፍኮርስ እዚህ ጋር ዲስ ኢስ ክሊየር ከፈለጋችሁ ሩኩን እራሱ ካቻላችሁ መቀጠል ትችላላችሁ ግን አይዲያው ምንድን ነው ማምለጥ ይችላል ለምሳሌ በዚህ ሁኔታ እቺ ኩዊን ብትሆን ኖሮ ይሄ ሩክ ኩዊን ብትሆን ኖሮ እና ፕሮቴክት ማድረግ የምትችል ብትሆን ኖሮ ሲምፕሊ እዚህ ጋር በመሄድ ራሱን መከለል ይችላል ከአታቁ ማለት ነው ምንድነው አይዲያው ሲምፕሊ መከለያ ካገኘ ራሱን መከለል ይችላል ማለት በዚህ ሰዓት ሜቢ እናንተ ማድረግ ያለባችሁ ሩኮቹን እርስ በርስ የሚጠባበቁ አድርጋችሁ ሌት ሴይ እንደዚህ አይነት ሙፍለክ ሄደ። መጀመሪያ ጀስት ፖኑን ትወስዳላችሁ፣ ቢ እራሱ እንዲያደረግ ታርቡታላችሁ። እዚህ ጋር እንደምታዩት ከሆነ ላደር ሜት ለማድረግ ሬዲ ነኝ፣ ግን ችግሩ ንጉሱ እየቀረበ ይመጣል። ሲምፕሊ ሩካችሁን ማድረግ ጀምሩ። ከዛ በኋላ ጀስት ሴፍሊ በዚህ በዚህ ስፈልጉ በዚህ ሜት ማድረግ ትችላላችሁ ማለት ነው። ስለዚህ ብዙ ኦፕሽኖች አሏችሁ። ግን የሚከለልበት ፒስ ካለው ያንን ፒስ ዘወር ለማድረግ መሞከር ጥሩ ነው ማለት ነው። ብዙ ጊዜ ላደር ሜት የሚያጋጥማችሁ አንዳንዴ ጀስት ብዙ ፒስ በልታችሁ አንድ ኩዊን እና አንድ ሩክ ወይም ደግሞ ሁለት ሩኮች ከቀሯችሁ ላደር ሜት ኦፖነንታችሁን ማድረግ ትችላላችሁ። ስለዚህ ሁሌ ይህንን አስታውሱ። ሁለት እንደዚህ አይነት ፒሶች ወይም ሁለት ሩክ ወይም አንድ ሩክ እና አንድ ኩን ወይም ደግሞ አንግሳችሁም ሁለት ኩኖች ሊኖሯችሁ ይችላሉ። ያንን ከያዛችሁ ላደር ሜት ማድረግ ትችላላችሁ። ራሳችሁም ይሄ ስቴል ሜት ወይም ደግሞ በስህተት ወደ አቻነት ጨዋታውን ሆን ከመቀየራችሁ በፊት ሌላ አንድ መጠንቀቅ ያለብን ነገር ሜቢ ጀስት እንደ ቦነስ እንዲሆን ቦርድ ኤዲተሩ ላይ ሊሄድና አንዳንድ ሁኔታዎች ላይ ሌቴ እነዚህን እናጥፋቸው እና ሁለት ንግስት አድርገን እንጀምር። ሁለት ንግስት ሲኖራችሁ ላደር ሜት ታደርጉ ትንሽ ጥንቃቄ ይፈልጋል። ይህ ምንድን ነው ሀሳቡ? ኩዊኖች ትክክል ፋይሎችና ራንኮችን ኮንትሮል ማድረግ ይችላሉ፣ ግን የማናየው ነገር ምንድን ነው? ብዙ ጊዜ የማናስተውለው ላደር ሜት ማድረግ በንግስቶች ዳያጎናል ኮንትሮል ያደርጋሉ። በእነዚህ ኩኖች ብቻ እንደምታዩት ከሆነ ምን ያህል ቦርዱ ላይ ቁጥጥር እያደረጉ እንደሆነ ማየት ትችላላችሁ። ስለዚህ ይህ ንጉስ ቼክ ሳይባል ስቴልሜት የሚገባበት ኦፕሽን ሊኖር ይችላል ማለት ነው። የሆነ ትስት የሆነ አጣብ ግኝ ውስጥ ንጉሱን እንግተተው ና አሁን ላደር ሜት ለማድረግ እየሄድን ነው ሲምፕሊ ንጉሱ ራሱን እያሸሸን ያለው እዚህ ፖዚሽን ላይ ገባ ፎርስ ይሄ ቼክሜት ነው። ሜቢ እንደ ኤግዛምፕል ሊሆነን የሚችለው ነገር ምንድነው? ኢን ሳም ኢንስታንስስ ለምሳሌ እችን ኩዊን እዚህ ብንወስዳት ይሄ ስቴልሜት ነው። ለምን ይሄ ንጉስ የት መሄድ አይችልም? ለምን ንግስቶች ዳያጎናል ኮንትሮል ስለሚያደርጉ እዚህ ጋር ያላየናቸው እነዚህም በቀይ ላድርጋቸው እና ንጉሱ መንቀሳቀስ የሚችልበትን ስፖቶች ዳያጎናሊ ልትዘጉ ትችላላችሁ። በእንደዚህ አይነት ሁኔታ በስህተት ስቴልሜት ልትገቡ ትችላላችሁ። ጨዋታው በአቻነት ሊጠናቀቅ ይችላል ማለት ነው። ሁለት ንግስት ኖሯችሁ ስቴልሜት ልታደረጉ ስለምትችሉ ሁሌ ተጠንቀቁ ንግስቶች ስትይዙ ስቴልሜት አለማድረጋችሁ ንጉሱ ወይም ቼክሜት መደረግ አለበት ወይም ደግሞ የሚሸሽበት ስኩር መኖር አለበት፣ ቼክሜት ነው ማድረግ የማትችል ከሆነ ማለት ነው። ስለዚህ እናንተ ቢ እዚህ ጋር ሌት ሴይ እዚህ ጋር ስፔስ አለው ብላችሁ አስባችሁ ይሻል፣ ግን ንግስቲቱ ስላለች እናንተ በኋላ ያስባችሁት ቢ ወደ ኤች ቱ በመምጣት ላደር ሜት ልታደረጉ ነበር፣ ግን እንደዚህ አይነት ሰርከምስታንሶች ስቴልሜት ክሬት ሊያደርጉ ይችላሉ። በዚህ ፖዚሽን ቦርዶን ኤዲት ላድርገው እና ሩኮች ቢሆኑ ኖሮ ይሄ ሃፕን ነው ያደርግም ነበር። ስለዚህ ሌትሴ በሁለቱም ኦፕሽን ነው ያደርገው የጥቁር ጨዋታ ነው። አናሊሲስ ቦርድ ላይ ብንሄድ በዚህ ፖዚሽን ቢሆን ኖሮ ጥቁር ካውንተር አታክ ለማድረግ ሊሞክር ይችል ነበረ። ሲምፕሊ እዚህ መመለስ ትችላላችሁ። ሲመጣ ይሄ ላደርሜት መሆን ይችላል ማለት ነው። ሶ ሩኮች ዳያግናል ኮንትሮል ስለማያደርጉ ሴፈር ናቸው። ሌት ሁለት ሩክ ቢኖራችሁ እና የሆነ ፖን እዚህ ጋር ቢኖራችሁ እነዚህን የሆነ እርስ በርስ ፕሮቴክት እንዲደረጉ አድርጋችሁ ለማንገስ ባት ባትሄዱ መርጣሉ። ለምን ሁለት ሩኮች ካሏችሁ በቂ በሆነ ሁኔታ ኦፖነንታችሁን ቼክ ሜት በቀላሉ ማድረግ ትችላላችሁ። ላደር ሜት ይህንን ይመስላል። እንዳልኳችሁ ሊንክ አለ ከስር፣ እሱን በመጠቀም ፕራክቲስ ማድረግ ትችላላችሁ ማለት ነው። ይሄንን ቼክሜት ፓተር ማወቅ ግዴታ ነው። አማራጭ እንደ አማራጭ መውሰድ የለባችሁ ማለት ነው። ሲምፕሊ በቀላሉ ሁለት ሩኮች ካሏችሁ፣ ኩኖች ካሏችሁ፣ ኩንና ሩክ ካላችሁ፣ መሰላል እንደ መውጣት ስቴፕ ባይ ስቴፕ ንጉሱን ቀስ ብላችሁ ጥጉን እንዲይዝ ማድረግ እና ጥግ ላይ ሙሉ በሙሉ መንገድ በመዝጋት ኦፖነንታችሁን ቼክሜት የምትሉበት አማራጭ አላችሁ ማለት ነው። ላደር ሜት ይህንን ይመስላል። በሚቀጥሉት ደግሞ አንዳንድ ኢንተርሚዲየት የሆኑ ትንሽ ማወቅ ያለብን ኤንድጌም ፓተርኖችን እንመለከታለን ማለት ነው። በሚቀጥለው እስክንገናኝ ሰላም ሁኑ።